መንግስት ኢኮኖሚውን ከዳ ጥገኝነት በማላቀቅ ወደ ኢኮኖሚያዊ ሉዓላዊነት ለማሸጋገር የሚያስችል ወሳኝ ምዕራፍ ከፍቷል። የኢኮኖሚ ለውጡ መሰረቶችም ያሉንን አቅሞች ማወቅ፣ በችግር ውስጥ እድልን ማየት፣ በፈጠራና በፍጥነት በትብብርና የተለያዩ አቅሞችን በማሰባሰብ እንዲሁም ዘላቂ ግቦችን በማሳካት ላይ ያተኮሩ ናቸው። እነዚህ መሰረቶች አጠቃላይ ሀገራዊ እድገትን ለማፋጠን አስችለዋል። በዚህም ከዳ ጫና በመላቀቅ በራስ አቅም ችግሮችን በመፍታት ከአግላይ የኢኮኖሚ ስርዓት ወደ አሳታፊና ምቹ የኢኮኖሚ ምህዳር በመሸጋገር ከዝናብ ጥገኝነት ወደ ራስ ቻ የአምራችነት በመብቃት የማዕድን ጥሪታችንን ወደ ወሳኝ የሀብት ምንጭነት በመቀየር የቱሪዝም ሀብታችንን ከመዳህ ጉዞ ወደ ጉልህ የእድገት አንቀሳቃሽነት በማሳደግ የህዝባችንን አኗኗር ለመለወጥና ዘላቂ ተጠቃሚነቱን ለማረጋገጥ ከፍተኛ ጥረት ተደርጓል። በግብርና በ2016 በጀት ዓመት 1.2 ቢሊዮን ኩንታል ምርት ተመርቶ የነበረ ሲሆን በ2017 ምርት ዘመን 1.57 ቢሊዮን ኩንታል ምርት ተመርቷል። ይህም ከቀደመው ዓመት 24.7 በመቶ ብልጫ አለው። የኢንዱስትሪዎች የማምረት አቅም ከ59 በመቶ ወደ 65 በመቶ አድጓል። የወርቅ ምርት በ2016 በጀት ዓመት ከነበረበት 39 ቶን በ2017 በጀት ዓመት ወደ 38.87 ቶን አድጓል። የሲሚንቶ ምርት በ2016 በጀት ዓመት 7.5 ሚሊዮን ቶን በ2017 በጀታ ደግሞ ወደ 9.1 ሚሊዮን ቶን ከፍ ብሏል። ከአንድ መቶ 50 በላይ የዓለም አቀፍ ኮንፈረንሶች በሀገራችን ተካሂደዋል። የዲጂታል ኢኮኖሚ አመላካቾች በከፍተኛ ሁኔታ እድገት አሳይተዋል። የባንክ ብድር 822.8 ቢሊዮን ተለቋል። ከዚህ ውስጥ ሶስት አራተኛው ወይም 77 በመቶ ለግዝግ ዘርፍ የተሰጠ ብድር ነው። ከኤክስፖርት በ2017 በጀት ዓመት በታሪካችን ለመጀመሪያ ጊዜ 8.3 ቢሊዮን ዶላር ከውጪ ንግድ ተገኝቷል። ይህም ከአምናው በ116 በመቶ ብልጫ አሳይቷል። የኑሮ ውድነትን ለመቀነስ በተደረገው ተከታታይ ጥረት የዋጋ ንረት በ2016 የሰኔ ወር 19.9 በመቶ ከነበረው በ2017 ተመሳሳይ ወር ላይ 13.9 በመቶ ሆኖ ተመዝግቧል። ለመንግስት ሠራተኞች የደሞዝ ማሻሻያ በማድረግ 4760 የነበረውን ዝቅተኛ የደሞዝ ወለል ወደ 6000 ብር ማሳደግ ተችሏል። በ2017 በጀት ዓመት መንግስት ከብሔራዊ ባንክ ምንም ዓይነት የቀጥታ ብድር ሳይወስድ የበጀት ዓመቱን ለማጠናቀቅ ችሏል። ይህም ታላቅ ቁም ነገር ነው።